እና በዚህ ምክንያት አጼ ካሌብ ይህንን ቦታ ለእንደዚህ በቀላው የተለያዩ ዘሮች ሊዘሩበት ምቹ ነው ለእርሻ። ሁለተኛው በተራራ የተከበበ ነው። በተራራ የተከበበ አካባቢ በቀላሉ ውሃ ማግኘት ይቻላል። ተራራ ካለ ምንጭ አለ። ሶስተኛው ምክንያት ለጥበቃ ለዲፈንስ፣ ተራራ ላይ ሆኖ ወታደሮቻቸው አስፈራው ለመከላከል ለዚህ ብለው ነው አክሱም እንደ ካፒታል ማለት እንደ ካፒታል ሲቲነት የመረጧት እና አጼ ካሌብ በስድስተኛ ክፍለ ዘመን የነበሩ ደግ ክርስቲያን ንጉስ ናቸው። ከእስልምና አሁን ይሄ የአጼ ካሌብ እና አጼ ገብረ መስቀል መካነ መቃብራቸው ያዘጋጁት ነው። ኦኬ፣ ተቆፍሮ የተገኘ በ1906 ነው። አጼ ካሌብ ግን በስድስተኛው ክፍለ ዘመን ደግ ክርስቲያን ንጉስ ነበሩ። በተለይ አሁን እስላም ዓለም ብለን የምንጠራው እስከ ሳውዚ የመን ይኖሩ የነበሩት ህዝቦች ፓጋኖች ነበሩ። እነዚህ ፓጋኖች የተወሰኑትን ክርስቲያኖች እየወጉ እየገደሉ ሲያስቸግሩ በቅርበት ያለው ክርስቲያን ንጉስ አጼ ካሌብ ስለሆነ ወደ አውሮፓ ወደ ሌላው አልሄዱ። በቅርበት ያለው ኢትዮጵያዊ ንጉስ ነው። ቀጥታ ለአጼ ካሌብ እርዳን ብለው ይጠይቃሉ። አጼ ካሌብ ግን ጦርነቱ ከመጀመራቸው በፊት ቀጥታ ጸሎት ነው ያደረጉት። እግዚአብሔር አምላክ ሆይ፣ ይህንን ጦርነት ማያደርገ ከሆነ አንተ እርዳኝ፣ አንተ ደግፍኝ። እኔ ድል ካደረግኩኝ ስልጣኔ በፈቃዴ ለልጄ ለገብረ መስቀል እሰጣለሁ። እኔ መስቀል ፈታ ህይወቴ ገዳም ግብ ችሮራለሁ ክርስቶስ ወደ ተወለደባት ቦታ ወደ ኢየሩሳሌምም የራስ አክሊልና የቤተ መንግስት ልብሶች ይሰጣለሁ ብለው ተስለው ወታደሮቻቸው ሰባሰበው ታላላቅ የሚባሉ መርከቦች በዚያን ሰዓት አዘጋጅተው በጥንቱ የአክሱም የኢትዮጵያ ወደቦች እና አዱሊስ፣ ባርባራ፣ ዛይላ ነበሩ። በዚያ አቋርጠው ሄደው ተዋጉ፣ ድል አደረጉ። ልክ ድል እንዳደረጉ በፈቃዳቸው አንድ የአካባቢው ተወላጅ የዚህኛው የኢትዮጵያ ተወላጅ የሆነ አብርሃ የሚባል ከአክሱም ያንን ሰው ወስደው አረቡ ዓለም እንዲያስተዳድር አደረጉት። ቀጥታ ስልጣናቸው ለልጃቸው ለገብረ መስቀል ሰጡ። እሳቸውም እስከ ህልፈት ህይወታቸው አሁነ ጠንጠለን ቅድሚያ ያየት ህንጻ ላይ ፖርት ስንመጣ እዚያው ላይ አዝ ሄርሚቲክ ላይፍ ለአስራ ሁለት ዓመት ቆይተው በሰባ ሁለት ዕድሜያቸው ሞተው እዚያ ተቀበሩ። ክርስቶስ ወደ ተወለደበት ቦታ ወደ ኢየሩሳሌም ወራሳት ላይቸው ና ቤተመንግስት ልብሶቻቸው ተሰጡ። በዚህ ምክንያት አጼ ካሌብ ቅዱስ ንጉስ ተብለው በተለያዩ ድርሳናት መጻፍት ስማኖች የተዋጉበት ቦታ ነው። ያ ቦታ እስቲ ዘቼን ማውንቴን ነው የአድዋስን ስለታ ማተራራት ላይ ይጠራል። በጣም ሮክ ነው እስቲ እና ያ ቦታ ጣሊያኖችና ኢትዮጵያውያኖች ከ114 አመት በፊት የተዋጉበት ቦታ ነው። ያ ነው ለኢትዮጵያውያኖች የነጻነታቸው ተምሳሌት ጣልያኖችን ድል ስላደረጉ እስካሁን ድረስ ሌሎቹ አፍሪካውያኖች የነጻነታችን ተምሳሌት ነው ብለው በየአመቱ ሲያስቡት ይኖራሉ። ሌሎቹ አፍሪካውያኖች በቅኝ ግዛት በነበሩበት ሰዓት ኢትዮጵያውያኖች ድል በማድረጋቸው ኢትዮጵያ ለነጻነት አፍሪካ ተምሳሌት ሆና እስካሁን ድረስ ታሪኳን ጠብቃ ትገኛለች። ሌላው ከዚህ ጀምሮ እስከ ቀይ ባህር ወይም እስከ ሰንዓፌ አካባቢ ውስጥ ለውስጥ የሚያስኬድ መንገድ አለ። ገና አላለቀም። ከዚህ ነው የሚጀምረው፣ ነው ታሪኩ። ምንድነው? አዝ ሌጀንደሪ እንደ አፈ ታሪክ የሚነገረው አፄ ካሌብ ውስጥ ለውስጥ አድርገው ሲዋጉ መጨረሻ ላይ አዙም የዘገነ አዘነ ያልዘገነም አዘነ። ምንጩ ከዚህ ነው። መግባት ትችላለህ። እስከዚህ ትገባለህ። ወይኔ

እንዴት ደገሳበአለሮ እና በተለያዩ ወይ ኦፍ እንዴት እንደተጓጓዙ እንዴት ጣላሙ እንደተሸፈነ የሚያሳይ ከስር አሉ እና በዚያ ሰዓት በቁፋር ከተገኙት ነገሮች አንዱ ይሄ መስቀል ነው። ሶስት አይነት መስቀሎች አሉ። ላሊበላ፣ ጎንደር ስትሄድ ታያቸዋለህ። አክሱም መስቀል ይሄ ነው። በአራቱም ሳይዶች እኩል ነው። ጎንደር መስቀል፣ ላሊበላ መስቀል እና ከላይ ህንጻ እንደነበረ ፒላሩ መጣና እዚ ላይ ይሰካል። የተጠረበው ፒላር እዚ ላይ ይሰካል። ወደ ላይ ይሰካ ማለት እና ከላይም ህንጻ ነበረ። ያ ዩዲት ጉዲት አማካኝነት በዘጠነኛው ክፍለ ዘመን ማቀጣው ነው እና ይህንን ካየኸው ለምሳሌ ድሮ ኢትዮጵያ ውስጥ አንድ ህግ ነበረ። ህጉ ምንድን ነው? ልክ እንደ አሁኑ በአውሮፓና አሜሪካ ላይ ህግ ብላለ አንድ ልጅ ተወልዶ አስራ ስምንት እስኪሆነ ድረስ ወላጆች ኢንጂነሪንግ ነው። በተለይ በዘመን ሲኖሩ የነበሩት ኢትዮጵያዊያኖች በጂኦግራፊና በጂኦሜትሪ ሰፋ ያለ እውቀት ነበራቸው። የድንጋይ ከዚህ ድንጋይ ጋር ሲያያይዙት የተጠቀሙበት ቴክኒክ ምንም የተጠቀሙበት ምንም የተጠቀሙበት እና ፐርፌክሽኑ እራሱ ኳሊቲነቱ ልክ እዚህ ላይ ብታስቀምጥ ች እና ሲያዋሃሉት እራሱ ሲሰካኩት ላሊበላ ላይ ሲታይ እንዳለ አለቱ ተጠርቦ የተሰራ ነው። አለቱ ጋር ተሄዱ ነው ተጠረቡ። አክሱም ላይ ያለ ካየህ ግን ድንጋዩ ከሌላ ቦታ ነው የመጣው ምን ያክል ማቆም ወይ

አቡነ ሰላማ ጥምቀትን ያከበሁንም ይቀበሉ ቤተክርስቲያኑ ያድራል። ሌሊቱ ሙሉ ጸሎት ተደርጎ ጥምቀት ማለት እዚህ እዚህ ቦታ በጣም ደስ ይላል። ልዩ ነው። አሁን ለምሳሌ ለዚያ ነው። ሌሎች አክሱም ሙሉ ናቸው። ሌሎች ታቦቶች ይመጣሉ። ልጆችም ውሃ ይቀዳሉ ለመጠጥ ይመስለኛል። አብሩን ታጥቧል። እንግዲህ እሱም